ጠቅላይ ሚኒስትሩ አንደበት በያዝነው ሳምንት ስለ ድሬዳዋ የተባለው ነገር እንግዲህ በጣም አስገራሚ ነው። እንደ ድንገትም እንደው በስሜት የተባለ ነገር አይደለም፣ በደም ታስቦበት የተባለ ነገር ነው። የታቀደ ነገር አለ፣ ለዛ ጥርጊያ መንገድ እንዲሆን ነው የተነገረው። ይህን አስመልክቶ ያው ለህዝብ አንዳንድ ነገሮችን ማስጨበጥ ስለፈለግኩኝ ነው። ለምን ነገሩ በድሬዳዋ የሚቆም አይደለም። ዋናው ታርጌት፣ ዋናው ኢላማ አዲስ አበባ ናት። ወደዛ መሄድ ነገር ነው። ስለዚህ እንደው ይሄንን ህዝብ ተዘጋጅቶ እንዲጠብቅ እና ለሚመጣውም ችግር በችግሩ ልክ ተመጣጣኝ የሆነ ምላሽ መስጠትም ስለሚያስፈልግ ለዛ ዝግጅት እንዲደረግ እንደው የሚቻል ከሆነ ጥሪም ለማድረግ ነው በዚህ አጋጣሚ፣ ማለት ነው። በተለይ ድሬዳዋ እና አዲስ አበባ ያለ ህዝብ ይህንም ባንክሮ እንዲያደምጥ ነው የሚማጽን ነው ማለት ነው የተባለው። በዚህ አሁን በስራ ላይ ባለው ህገ መንግስት ድሬዳዋ የኦሮሚያ አካል መሆኑን ይገልጻል የሚል ነገር ነው። ይሄ ብዙ ጣጣ የሚያስፈልገው ነገር አይደለም። ፈጽሞ ሀሰት ነው። ይሄን ህገ መንግስቱ መመልከት ይቻላል። እንግዲህ ህገ መንግስት ማለትም አይገባኝም። ቅድም የፓርላማ ተብዬ እንደተባለው ሁሉ ይሄም ህገ መንግስት ሳይሆን ህገ መንግስት ተብዬ ነው ያለው ግን እዚህም አሁን እንደገና ደግሞ ሌላ ሰፋ ያለ ነገር ውስጥ መግባት አልፈልግም። ዞሮ ዞሮ ይሄ ህገ መንግስት የምጠቅሰው ግልጽ መሆን ያለበት እንደው በራሱ ዋጋ ስላለው ነገ ተነገወዲያ ለዚች ሀገር የሚጠቅም ይሆናል በሚል ተስፋ ሳይሆን ቢተገበር እንኳን ማለት ነው አገዛዙ ከሰማይ እንደወረደ ሰነድ ነው ብሎ የሚመጻድቅበት ስለሆነ ነው። በሱ ነው መመራው፣ በሱ ነው ሁሉን ነገር የምፈጽመው ስለሚል ነው። ስለዚህ በራሱ መለኪያ እንኳን የተባለው ነገር ትክክል አለመሆኑ ለመጠቆም ብቻ ነው እንጂ ኢትዮጵያ ህገ መንግስት የላትም። ላለፉት ሰላሳ ዓመታት ህወሀት ስልጣን ከያያዘ ጊዜ አንስቶ በዘፈቀደ በገዥው ፓርቲ ዘፈቀደ የምትተዳደር ሀገር ናት። ህገ መንግስት ተብዬ ግን አለ። የህገ መንግስቱ መንፈስ ከቀድሞ ሶቪየት ህብረት እና ከቀድሞ ዩጎዝላቪያ የተቀዳ ነው። እንግዲህ እነዚህ ሁለት ሀገራት የቀድሞ ሀገራት ህገ መንግስት መንፈስ ከሌላው ዓለም ከምናውቀው በጣም የተለየ ነበረ። በሁለቱ ሀገራት ብቻ ነው ያ መንፈስ የነበረው። በሌሎች ሀገራት ለህገ መንግስት መሰረታዊ መንፈስ ሆኖ የሚያገለግለው ያው ህገ መንግስት የሚወጣበት ሀገር አለ፣ የሀገሪቱን ሉዓላዊነት ተቀብሎ በዛቻ ሀገር ውስጥ የተረጋጋ ስርዓት፣ ፍትሃዊ የሆነ ስርዓት የማቆም አላማ ነው የሚኖረው። የሶቪየት ህብረትና ዩጎዝላቪያ ግን ከዛ በተቃራኒ ነው። ሁለቱም ጋር ህገ መንግስት ሲወጣ አላማው በአንድ ሀገር ውስጥ ስርዓት የማቆም ሳይሆን የተለያዩ ሀገራትን ወደ አንድ ሀገር የማምጣት አላማ የነበረው ህገ መንግስት ነው። ይሄ ማለት ምንድን ነው? አሁን የሶቪየት ህብረት እንደምሳሌ ብንወስደው አስራ አምስት ሀገራት አሉ ነው መነሻው። አስራ አምስት የተለያዩ ሀገራት አሉ። ከነዛ መካከል ሩሲያ አንዷ ነች፣ ዩክሬን አንዷ ነች፣ ቤላሩስ፣ ሞልዶቪያ ካዛክስታን ቱርክሜኒስታን እያለ ይቀጥላል። እነዚህ የተለያዩ ሀገራትን በኮሚኒዝም ጥላ ስር ወደ አንድ ሀገር እናመጣለን ነው የህገ መንግስቱ መንፈስ። ስለዚህ ለእያንዳንዱ የሁሉንም ሀገራት የተለያዩ ፍላጎቶች የሚያስተናግድ ህገ መንግስት እናወጣለን እና ለሉዓላዊነትም የተሰጠው ለሶቪየት ህብረት ሳይሆን ለሀገሪቷ ሳይሆን ለሪፐብሊኮቹ ነው፣ ለክልሎች በእኛ አሁን ክልሎች የምንላቸው ማለት ነው። በዩጎዝላቭም ተመሳሳይ ነገር ነበር። ዩጎዝላቭ የምትባል ሀገር አልነበረችም። ዩጎዝላቭ የምትባል ሀገር መፍጠር አለብን በኮሚኒዝም ጥላ ስር እቺን የጋራ ሀገር የሚፈጥሩት ሰርብ የሚባል ሀገር፣ ኮት የሚባል ሀገር፣ ቦዝኒያ የሚባል ሀገር አለ ነው መንፈሱ፣ ይሄ ነው እና ይሄንን መንፈስ ነው ሕወሓቶች ወደ ኢትዮጵያ ያመጡት ማለት ነው ኢትዮጵያ የምትባል ሀገር የለችም። ሆኖም ግን ኢትዮጵያ ውስጥ፣ ኢትዮጵያ የምትባለው አፄ ግዛት ውስጥ፣ እነሱን እንደሚሉት ኤምፓየር ውስጥ አማራ የሚባል ሀገር፣ ትግራይ የሚባል ሀገር፣ ኦሮሚያ የሚባል ሀገር፣ አፋር የሚባል፣ ሶማሌ የሚባል ሀገር አለ። እነሱን ወደ ሀገርነት ለመሰብሰብ በአንድ ሀገር ውስጥ እንዲኖሩ ህገ መንግስት እናውጣ በሚል ነው። እንግዲህ ይሄ ነው የህገ መንግስቱ መንፈስ፣ ይሄ ነው እንግዲህ በዚህ እሳቤ። ይሄን እሳቤ ነው ማስተካከል አይቻልም። ህገመንግስቱ ሊስተካከል አይችልም። በአሜንድመንት ማለት በማሻሻል እናስተካክለው ህገ መንግስት አይደለም፣ እሳቤ ምንጩ ላይ ነው ችግሩ። ስለዚህ ወደ ምንጩ ነው መሄድ አለብን። ምንጩ ደግሞ አሁን ያለፉት ናቸው። በስልጣን ላሉ ሰዎች አይደሉም፣ በህዝብ ያልተወከሉ ነበሩ። ስለዚህ በትክክል ኢትዮጵያን የሀገር እውቅና ሰጥቶ የሚወጣ ህገ መንግስት ያስፈልጋል የሚባለው ከዚህ አኳያ ነው እና ከዚህ በዚህ ሳቢያ እ ህገ መንግስቱን አጣቅሼ ይሄ ህገ መንግስት እንደዚህ ይላል እንደዚህ አይደለም የሚል ክርክር ለማንሳት አይደለም ህገ መንግስቱ ለኢትዮጵያ ለኢትዮጵያ እንኳን እንደ ሀገር እውቅና የማይሰጥ ህገ መንግስት ነው እና በኢትዮጵያ ውስጥ ላለ ጉዳይም እንደ ማጣቀሻ ልንቆጥር የሚገባ አይደለም። ሆኖም ግን ያው አገዛዙ ከሰማይ እንደወረደ ቃል የሚምልበት እና የሚገዘትበት ሰነድ እንደመሆኑ መጠን ለይስሙላ በራሱ መለኪያ በራሱ መስፈርት ምን ይላል የሚለውን ለማየት ነው ድሬዳዋን ብንመለከት እና ይህ ህገ መንግስት ድሬዳዋ የኦሮሚያ ናት የሚል ምንም ነገር አንዲትም አረፍት ነገር አንዲትም ቃል የለውም። ይሄ ግልጽ መሆን አለበት። ጥያቄው ታዲያ ምንድን ነው? ታዲያ ለምንድን ነው ይህም ማለት ያስፈልጋቸው የሚል ነው? አላማና ግብ ስላለው ነው። እዚህ ላይ ነው ህዝብ በተለይ ድሬዳዋ እና የአዲስ አበባ ህዝብ አጽንኦት ሰጥቶ ሊያደምጥ ይገባል የምለው። የተፈለገው ታርጌት የሆነው የኦሮሞ ወጣት ነው። ምንድን ነው አገዛዙ? ያው በሀገሪቱ ውስጥ እንደምናውቀው በተለያዩ ቦታዎች በጦርነቶች ጦርነት ሳይሆን ጦርነቶች ተጠምዷል። ወደ ሰራዊቱ የሚቀላቀል ወጣት ጠፍቷል። ታፍሶም ሰራዊቱን የተቀላቀለው ወጣት የመዋጋት ሞራል የለውም። ይህ የሆነበት ዋነኛው ምክንያት ምክንያት ስለሌለው ነው። ምክንያት የለውም ሥርዓቱ ይህ ነው ብሎ አሳማኝ የሆነ ምክንያት ለሰራዊቱ ሊሰጠው አልቻለም። ልቡን ማስታጠቅ አልቻለም። ክላሽ ያስታጥቆታል፣ ግን ልቡን ማስታጠቅ አልቻለም። ልቡን ማስታጠቅ የሚችለው ፍትሐዊ ዓላማ ሲኖረው ነው። ስለዚህ ፍትሐዊ ዓላማ በሌለበት ሁኔታ ጦርነቶችን እየተሸነፈ እየተዳከመ ስለሆነ እንዴት ነው ከዚህ አጣብቅኝ መወጣው የሚል ጭንቀት ውስጥ ነው ያለው እና አሁን እንደ አማራጭ የተፈለገው የኦሮሞ ሕዝብን በአጠቃላይ በተለይ ደግሞ የኦሮሞ ወጣትን ስሜት መቀስቀስ ነው እና ለዚህ እንደ እንግዲህ እንደ ማገዶ እንጨት እሳቱን ለማቀጣጠል የተፈለገው በመጀመሪያ አሁን ድሬዳዋን ነው። ድሬዳዋን ወደ ኦሮሚያ ውስጥ በማስገባት ድጋፍ እናገኛለን የወጣቱን ስሜት እንቀሰቀሳለን ከዛም ወደ ሰራዊቱ አስገብተን ወደ ዘመቻ እንልከዋለን ነው ይሄ ነው አላማው ግን የድሬደዋ ጉዳይ ብቻ ደግሞ የኦሮሞን ህዝብ በሚፈለገው ልክ የኦሮሞን ወጣት በሚፈለገው ልክ መቀስቀስ ስለማይቻል በሁለተኛነት የተቀመጠችው አዲስ አበባ አለች ዋናው ታርጌት አሁን አዲስ አበባ ነች ይሄ ጉዳይ ድሬዳዋ ላይ ጀመረ እንጂ ድሬዳዋ ላይ የሚቀር አይደለም። ወደ አዲስ አበባ የሚዛምት ነው፣ ወደ አዲስ አበባ መሄድ ነው። ስለዚህ ዘላቂ መፍትሄ ያለመሆኑ ግልጽ ዘላቂ መፍትሄ ያለመሆኑ ግልጽ ሊሆን ይገባል። ከዛም ባሻገር ለድሬዳዋም ህዝብ ለአዲስ አበባም ህዝብ የማስተላልፈው መልእክት አለኝ። ይህንን ነገር እጅና እግርና አጣጥፎ ቁጭ ብሎ መቀበል አይገባም። በተለይ አዲስ አበባ ህዝብ በ2017 በጣም መጠነ ሰፊ የሆነ እንግልት ነው የደረሰበት። በዚህ ሳቢያ በስርዓቱ ላይ ምንም አይነት ምንም አይነት የደረሰ ችግር የለም። ትርጉም እዚህ ግባ የሚባል ተቃውሞ አልቀረበበትም። በተለይ ደግሞ ባልደራስ ከተዳከመ በኋላ ማለት ነው። እና አሁን አዲስ አበባ ህዝብ ላይ ያፈለግኩትን አደርጋለሁ የሚል ትምክት ውስጥ ድምዳሜ ላይ ደርሷል ስርአቱ። እና ከዚህ እሳቤ ማውጥ እንዲወጣ ማድረግ ያስፈልጋል መደራጀት ያስፈልጋል መታገል ያስፈልጋል ለማለት ነው። አለዛ ይሄ ችግር ዞሮ ዞሮ ያው 2017 ላይ በተካሄደበት መንገድ የሚካሄድ ከሆነ እያንዳንዱን ቤት አንኳክቶ መምጣቱ አይቀርም። እያንዳንዱን ቤት ነው የሚያንኳኳ ጎና ይሄ ችግር እዛ ላይ የሚቆም አይደለም። አሁን ድሬዳዋን የኦሮሚያ አካል በማድረግ አዲስ አበባን የኦሮሚያ አካል በማድረግ የሚቆምም አይደለም እያንዳንዱን ቤት የሚያንኳኳ ችግር ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። እያንዳንዱን ቤት እስከሚያንኳኳ አይደለም ችግሩ መጠበቅ ያለበት ከወዲሁ ነው መከላከል ያለብን በዚህ ልክ ሁለቱም ህዝብ ይህንን ጉዳይ በአንክሮ እንዲከታተልና ለችግሩ የሚመጥን ህዝባዊ ምላሽ ለመስጠት መተባበር እንዳለበት መነጋገር እንዳለበት ማቀድ እንዳለበት መንቀሳቀስ እንዳለበት ለማሳሰብ ነው ምንፈልገው። አመሰግናለሁ። ሀብትሽ አሁን ወደ